እሱን መያዝ እሱን መንከባከብ ለምን እንደሚከብድሽ? ለምንድን ነው የምታስደብሪው? ለምንድን ነው ልጁ ጭንቀት እንዲሰማው የምታደርገው? ከዛ ባለፈ ደግሞ አሁን ነገሮች ተስተካክሏል ተብሎ ሁሉ ነገር ከተፈታ በኋላ አሁንም የኔን ስም አንስቶ ከእሱ ጋር መረባበሽ እሱን እንዲጨነቅ ለምን ታደርገዋለሽ? ወይ ለእኔ ልቀቂልኝ እና እንዴት ክብር እንደሆነ እንዴት ለወንድ ልጅ እንደሚከበር እንዴት ለወንድ ልጅ ፍቅር እንደሚሰጥ በቃ ልንከባከበው። እኔ በዚህ ልክ እንደዚህ እንደሚያንገበግብሽ አልገመትኩም ነበር። ይኸውልሽ ዘው ብለሽ የመግባት ስልጣን የለሽ፣ እሺ ይሄ የተከበረ የእናቴ አባቴ ቤት ነው። ሰምተሽኛል፣ ሰምተሽኛል አይደለ? እንደው አመጣልሽ ስነ ስርዓት ሩታ ብሽው፣ ስነ ስርዓት ሩታ ብሽው። እንደው አመጣልሽ ዝውውር ተወልድና ቁጭ በል። ሰላም ሰላም፣ ጤና ይስጥልን ወድና፣ የተከበራችሁ የመሲ ቻናል ቤተሰቦች፣ መሲ ነኝ። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ለቤቴ አዲስ እኮ ናችሁ። እንኳን በሰላም መጣችሁ። ጉድ ጉድ ጉድ ሰምታችኋል አይደለም? መግባያ ላይ ለኔ ታይልኝ፣ እንዴት እንደሚይዘው እንዴት አያያዝ እንደማ አሳይሻለሁ አያያዙን። እናም ለኔ ታይልኝ፣ ጭንቀት አትዝሪበት እያለች ነው። እንግዲህ አራስ ነው የሚጨነቀው፣ የወለደች ሴት ነች የምትጨነቀው፣ ወለ ያስወለደውን ልጅ ነው የሚጨነቀው። በእውነት ረየርሚላ ረየርሚላ ሼም ያዘሽ። ኧረ ሺ የሚያዝሽ ታይ ታይ ታይ ደግሞ እኮ የእናት አባቷ ቤቴ ሄዳ እኮ ነው የምታፋጠጣ ልጅቷ የምትፋጠጠው ማለት ነው። ወይኔ ረተ እርሜላ ሺ የሚያዝሽ ቢያንስ ሺ የሚያዝሽ በእውነት። እዛው ይዞ ነበረ። እኔ ሩታ ቢያደርገኝ እዛው ነበር አፈድም የማስፈላት ማለት ነው። እና እባክሽን፣ ልጁን ተይው፣ ሰላሙን አትንሺው። እኔ ነኝ በቃ፣ ስለ አብረሽ እኔ ነኝ የማውቀው አለች እኮ ማለት ነው። ጭራሽ ሄርሜላ ማለት ነውና ለእኔ ተይልኝ፣ በቃ እኔ አያያዙን አሳይሻለሁ። ጭንቀት አትዝሪበት፣ ልጁ ላይ አታስጨንቂው። ምንድነው እሱ አብረሽ የተጨነቀው ምንድን ነው እሱ አብርሽ የተጨነቀው? አንቺማ የሰራሽውን እኮ ሰርተሻል እኮ ማለት ነውና ልጅን አላሳየም ስትይ ክሰሳት እራሱ ብለሻል አንቺ ማለት ነውና ይህን አክል ነው የአንቺ የክፋት ጠግ ማለት ነው፣ እና የወለደችው ሩታ ነች፣ ግን ደግሞ የሚጨነቀው አብርሽ ነው። አብርሽ ነው እንዲ የወለደው የወለደችው እኮ ሩታ እኮ ነች እንዴ! ከመቼ በኋላ ነው ደግሞ ያስወለደ ሰውዬው የሚጨነቀው? እናንተ ናችሁ፣ አንቺና ሩታ አንቺና አብርሽ ናችሁ። ሰላሟን የነሳችኋት ልጅቷን እንዳተኛ አራስነቷን እንዳታጠጠምበት እያደረጋችሁ ያላችሁ አንቺና አንቺ መሳይ አብርሽ ነው ማለት ነው። ለምን እቺ ልጅ በቃ እርጉዝም በነበረችበት ሳለ ጭጭቅ ታደርጊያታለሽ? አንቺን ደግሞ እንደዛ አንቺ መንከባከብን ከለም እንትን ካወቅሽበት ለምንድን ነው እሱ ባልሽ አዲስ አበባ ተተሾ ቡታጀራ ምን ትሰሪ ያለሽ ለም ቡታጀራ መጣሽ ከአብርሽን ተከትለሽው? ኦኬ፣ አብርሽ እንኳን ሩታን ተከትሎ ነው የመጣው፣ ሚስቱን ተከትሎ ነው የመጣው፣ ልጁን ተከትሎ ነው የመጣው እንበል ማለት ነው። ሲጀመርም ነው እንጂ ቤተሰቦችን ቡታጀራ ናቸው ማለት ነውና፣ አንቺ ማንም ብለሽ ነው ቡታጀራ የመጣሽው? አብርሽን ብለሽ አይደል እንዴ? ልጅሽና አብርሽን የልጅሽ አባተ ተሽ የመጣሽው እናውራ ከተባለ ማለት ነው። የሚያስጠላ እንደው ባንቺ ነው ማለት ነውና፣ ታይሊን ደግሞ ማለት ምን ማለት ነው? እኔ የጀርባ ቅማል ነው የምልሽ ሲጀመር ማለት ነው። ተይልኝ ማለት በቃ ማንባ በሰላም ማን ዋጋ በከፈለበት ነው። አንቺ ተይ ምድ ኧረ ተይ ኧረ ተይ፣ ኤርሜላ ይመርብሽ። አንዳንዴ እንኳን የምትናገሪው ነገር ወቂው ማለት ነው። በእውነት ትክክል እየሰራሽ አይደለም። እቺ ልጅ ለምን እንደነሱ የእናት አባቷ ቤት ድረስ ደግሞ ሄደሽ ሰላማን የምትነሻት ማለት ነው። ስለዚህ አሁንም ቢሆን ኤርሜላ ከተከበሽ ተከባሪ ማለት ነው። አንቺ ነሽ የልጆቹን ሰላም እንዳይስማሙ እንዳይ እንዳይዋደዱ እንደንትን እንደንትን ዙራቸው እየጠመጠምሽ ያለሽ ማለት ነው። እና ዙራ በዙራ እንደዚህ አላርልም እየከበብሻቸው፣ ወይም ደግሞ እንደ አሞራ በአብርሽ ሄደች ሲባል አለች፣ አለች ሲባል ሄደች፣ ሲባል አለች ቅርጣ ሄርሜላ፣ በቃ ቪዲዮ አቁማለች አትሰራም፣ ሄዳለች፣ በህይወታቸው ውስጥ ወጥታለች ስንል አለሽ ማለት ነው። ከዛ ደግሞ አለሽ ስንል ደግሞ ወተሻል ማለት ነው። አንቺ ነሽ እኮ ልጆቹን እኮ እንዳይስማሙ እያደረሻቸው ያለው ማለት ነው። ለምንድ ነው እሱ እያናወጥሻቸው ማለት ነው። አብርሽን ደግሞ ከአንቺ ውጭ እያለ ነው ይዞ ማለት ነው። ሲያይሽ ይሽለጠለጣል እሱ ማለት ነው። እና ለምንድ ነው እሱ ሰላሟን ልጅቷን የምትነሱት? ምን አድርጊ ነው የምትሏል እቺ ልጅ አትኑሩበት እንዴ? እቺ ልጅ ለእናንተ ብላ በቃ የእናት አባታ ቤትም ትታደሙ ወደ ወዲት ትሄድላችሁ እንዴ? ቢያንስ እኮ አራስ እኮ ተኝቶ እኮ ያርፋል እኮ ማለት ነው። ቢያንስ እረፍት ያስፈልጋታል ማለት ነው። ግን አንቺ የንቀትሽ ንቀት ግን እቤት ድረስ መጣሽ ማለት ነው። ይሄ ራሱ በእውነት ሩታ ደግ አደረሽ ማለት ንቅ ስታደርጋት ማለት ማ ደስ ነው ያለኝ ማለት ነው። ለምን ይሄ ራሱ ለኤርሜላ ሲያንሳት ነው ማለት ነው። እና ይሄ ራሱ ሲያንሳት ነው ኤርሜላ ማለት ነው። ከዚህ የበለጠ ነበረ እኔ አንቺን ቢያደርገኝ ድብድብ የሚያደርገኝ እህቶቼን ሰብስቤ ነበር የምደበድባት ማለት ነው። ሩታ እና የሩታ ትግስት አይታችኋል እንግዲህ። ኤርሜላ ጠጣጣጣ ጠጣጣ ትላለች ግን ሩታ ደግሞ አዳምጣ አዳምጣ አዳምጣ ትግስቷ ሲበዛ ነው። ሄዳ ያዘቻት ማለት ነው። እና አሁንም ቢሆን እቤቷ ድረስ የርሽ የምትረብሻት የምታናውጫት አንቺንሽ ማለት ነው። ልጅቷን አላኖርም ያልሹ በቃ ቁም ስሯን እያበላሽ ያልሹ አንቺንሽ ማለት ነው። እና እባክሽ፣ አቶ ሄርሜላ ማለት ነው በሕይወታቸው በልጆቹ ሕይወት ውስጥ ውጪ ማለት ነው። አሁንም ቢሆን ማለት ነው። ልጆቿን ልጁን ደግሞ የልጁን ፍቅር ያጣጥምበት። ገና ልጅ ነው። ገና ወር ያልሞላ ልጅ ነው። እሷ ደግሞ አራስነቷ ታጣጥምበት። ሁልጊዜ እንደምን ማለት የጀርባ ቅማል አትሆኝባቸው እየተመላለስሽ ማለት ነው እና ለምንድን ነው እሱ ራሱ አያያዝ ነበር ባል አያያዝ፣ ወቂበት ባልሽን ያዢ ማለት ነው እና የሰው ባል ላይ ምን ታደርጊያለሽ? ለምንድን ነው እሱ በሰው ባል ላይ አብረሽ? መቼም የሩታ ነው አንቺን ትቶ ተዋልደዋል እነኝ ልጆች ማለት ከዚህም የበለጠ ይገባሻል። አንቺ መደብደብ ራሱ ይገባሻል ማለት ነው። ለምን የሴቶች አሰዳቢ ነሽ አንቺ ማለት ነው። ለምንድን ነው እሱ እኛን ራሱ በአንቺ በአንድ እንትን ተብለን የምንጨፈጨፈው? እናን ጋይስ በጣም የሚያስጠላ ነገር ነው ዛሬ የተፈጠረው ማለት ነው። ፕሊስ ሼር፣ ሰብስክራይብ፣ ኮመንት ማድረግ እንዳትረሱ። በሌላ ቪዲዮ እስተመጣቸው ባይ ባይ።